ነሽ ነበር የጎጆ ወጥ ብትትል ነክቱ ለባለቤት ይሄ ዘንድሮ እኮ ልሞት ነው። ምነው የማላውቀው ሀገር ወስዶ ሲያዛብረኝ ነበር። ቤተ ክርስቲያን ቤተ ክርስቲያን ተነስቼ ጨነቀኝና ለአባት ቢናገርም ምንም ልጅ ነው ስለሆንኩኝ የልጅ ነገር ማን ያዳምጠዋል? ያለ እያለ በቃ ይለየ እንዲያብዬ መጣው ስጨናነቅ አልከርምም ስል እንዳከራረም እንዳከራረብ እንደገና ሙሉ ሰባዬን አርጎ በሙሉ ሰባዬን ነው አሳይቶ ወደ ሰባ አንድ አሸጋገረ በሰባ አንድ አመተ ምህረት መነሻው ኢዳር አስራ ሁለት ነው መነሻው ለደግላው ታሳስ 18 እናቴ ለ19 ትፈጫለች። ቀኒቷ ዓርብ ናት። የቀኑ ሰዓት አልፎ የምሸቱ ሲጀምር ምጣድ ጥዳ አውጥታ ትፈጫለች። እዚያች ቁጭ እንዳልኩ መቶ መላከ ከፊቴ ይቆማል። ደነገጥኩ፣ ፈራሁ፣ ተንቀጠቀጥኩ። እነ ብለው እኔ እኮ መላ ከሞት ነው እኔ ስጋውደው ማለት ተቀበልኩ። ኃጢያተኛ ነኝ፣ በደለኛ ነኝ። አይ ቢሆንም ኃጢያትም ስራ ምንም ቢሆን ብሎ ይሄን ሲናገለኝ እናቴ እላታለሁ

ሲወል ወሰደ አፌ አይናገርም፣ አይኔ ያያል፣ ጆሮ ይሰማል፣ አፌ ግን መናገር አይችልም። የተንቀጠቀጥኩ ነው፣ እንደዚህ ብዬ ሲወል እዚያ ደጅ አፏ በር ሲደርስ ያቆመኛል። እዚያ አንድ ሰው ጥልመት ለብሶ ጥልመ ና እንዳላደለሁ የ

እንቀጠቀጣለሁ የሚናገሩ ደግሞ ጀሮ ይሰማል። ይሁን ሁሉ ካደረገ በኋላ እኔ ስላል ተጠመኩ ነው አይና የኔን ወገኖች የኔን ተግባር ይዘው የመጡት ይልና እጁን ደግሞ እንዲያርጉ ወደ ምዕራብ እንዲያርጉ ያመለክታል። ወደ ምዕራብ ስመለከት ጨለማ ነው፣ ጨለማ መጋረጃ ሁለት ይላልአሁለት የተከፈለ ጊዜ ውስጡ ይህ ነው የማይባል ቁጥር ስፍር የሌለው ጥቁር አሞራን ይጫወትበታል። ይጫወት ራሱ ይኸው መሀመድ ነው። ለእነዚህም ወዮላቸው፣ ለእኔም ወዮልኝ፣ ለሚመጡትም ወዮላቸው። እኒህ የኔን ተግባር ይዘው የመጡት ለነሱ ወዮላቸው ለእኔም ወዮላቸው ወዮ ለሚመቅሱም ወዮላቸው ብሎ የራሱን ተግባር ከተናገረ በኋላ ያንን ካየው በኋላ እንቅጥቁጥ ሳይለቀኝ በአንድ ደግሞ ቦታ ይዞኝ ሄደ። በአንድ ቦታ የወሰደኝ እንደሆነ ደግሞ እንዲሁ ቁጥር ስፍር የሌለው ታጉረው ሸን ተሸክመው ቁጥር ስፍር የሌላቸው እኒህንም ደግሞ ተመልከት ይላል። እነሱን ስመለከት ራሳቸው ሸከሙ ከባድ ነው፣ እሸከሙ ላይ እሳት ይነዳል፣ ዋይ ነው ወደ ላይ ትቶ እንደ ውሃ ወደታቸው ይወርዳል። እኒህንም ተመልከታቸው። እኒህ የሰው ገንዘብ ምለው ክደው የበዱ ሸናቸው ራሳቸው አይወርድም፣ እሳቱም ከራሳቸው አይበርድ። ስለዛም ስለዚህ ሲቃጠል ይህንም ልብ ይህንም ያየኸውን ወደ ዓለም ትመሰክራለህ፣ ትመለሳለህ። ያ ሁሉ ሲሆን እንቅጥቅጥ ነው። ከዚያ በኋላ ያን ሁሉ ካሳየህ በኋላ ወደ ምስራቅ ደግሞ ዙር ይለኛል። ወደ ምስራቅ ስመለከት ውጥቅና፣ ጠለሸት ብርሃና፣ ውጥቅና ናት። እሷን ስመለከታት ባለም ትዘረጋለች፣ ዓለምን ትሟልታለች። አቃጥል፣ ተመልከት ይላል። በያን ጊዜ ስመለከት የአንቀጥቀጡ ትንሽ በረድ ይልልኛል። ያቺን ብርሃን ሳይ ብርሃን ነው ብርሃን እንዲሁ እንዲ ብርሃን እንዲ አለም ብርሃን ትብሉ ተመልከት ወደ ምስራቅ ቃል መደሰኝ ያቸለኝ በዚያን ጊዜ በሙሉ ሰባ ያየሁት እያ ኢየሩሳሌም ታቦት ናቸው፣ ቅዱሳን እነሱን እነሱ ነው ምሰጡ ያደረጋቸው። እነሱን ያሳይ በጣም ደስታ ይሰማኛል፣ እንቅጥቅጡም ይለቀኛል።